በሽንኩርት ጭማቂ በተፈጥሮ እንዴት ማቆም እንደምትችሉ ከናጠቃቀሙ እነግራችኋለሁኝ የሽንኩርት ጭማቂ ወይም ደግሞ ጁስ ለተለያዩ የፀጉር መርገፍ አይነቶች ተፈጥሯዊ የሆነ መድኃኒት ነው የሰውነት መከላከያ ኃይል ችግር የተመጣጠነ ምግብ እጥረት ወይም ደግሞ ፈንገስ የፀጉር መርገፍ መንስኤ ቢሆንም የሽንኩርት ጭማቂ በተፈጥሮ የፀጉር መርገፍን ለማስቆም እናም የፀጉር እድገትን በፍጥነት ለማነቃቃት ይረዳል። ሽንኩርት ለፀጉር መሰረት የሆነው ፕሮቲን ኬራቲን ዋነኛ ንጥረ ነገር በሆነው ሰልፈር የበለጸገ ነው። ሽንኩርት በአሎፔሽያ ምክንያት ለሚከሰት የሰውነት መከላከያ ኃይል ችግር ጠቃሚ የሆነ ከፍተኛ መጠን ያለው ኪዩሪሲቲን አለው። ኪዩሪሲቲን የፀጉር ስር የእድገት ሆርሞኖችን ለመጨመር ይረዳል። በተጨማሪም ኃይለኛ ጸረ ተዋ ሲያን ነው። ስለዚህ የራስ ቅልን ከይስት ከፈንገስናም ከሻጋታ ከመጠን በላይ እድገት ለመከላከል ይረዳል ማለት ነው። የሽንኩርት ጭማቂ በንጥረ ነገሮችና በሰልፈር ይዘቱ ምክንያት የፀጉር እድገትን በማነቃቃትናም የፀጉር መርገፍን በመከላከል የተፈጥሮ መድኃኒት ሆኖ ተወዳጅነትን አግኝቷል። የሽንኩርት ጭማቂ ለጸጉር እድገት እናም የጸጉር መርገፍን ለመከላከል የሚሰጣቸውን ጥቅሞችን በቅድሚያ በዝርዝር እነግራችኋለሁኝ። አንደኛ በሰልፈር የበለጸገ ነው። ኬራቲንን የሚያበለጽግ ሰልፈር ኬራቲን ለሚባለው የጸጉር ፕሮቲን በጣም አስፈላጊ ነው። የሽንኩርት ጭማቂ ለጸጉር ስሮች ተጨማሪ ሰልፈርን ይሰጣል። ይህም ጥንካሬውን የመለጠጥ ችሎታውንና ውፍረቱን ያሻሽላል። የተጎዳ ጸጉር እናም የጸጉር ስሮችን እንደገና ለመገንባት እናም ለመጠገን ይረዳል። ሁለተኛ የደም ዝውውርን ያሻሽላል። የሽንኩርት ጭማቂም በራስ ቅል ላይ ማሸት የደም ዝውውርን ያነቃቃል። ይህም ለጸጉር ስሮች ተጨማሪ ንጥረ ምግቦችንና ኦክስጅንን ያቀርባል። ይህ የተሻሻለ የደም ፍሰት አዲስ ጸጉር እንዲያርግ ያበረታታል። እንዲሁም የጸጉር ስር እንዳይቀንስ ይከላከላል። የጸጉር መሳሳት መንስኤ ነው። ይደግሙ። ሶስተኛ ጸረ ባክቴሪያ እናም ጸረ ፈንገስ ባህርያት አለው። የሽንኩርት ጭማቂ የፀጉር መርገፍ ዋና ዋና መንስኤዎች የሆኑትን ፎሮፎርን፣ ፈንገስን እናም በራስ ቅል ላይ የሚከሰት የባክቴሪያ ክምችትንም ይዋጋል። ንጹህ እናም ከኢንፌክሽን የጸዳ የራስ ቅል ለፀጉር እድገት ጤናማ አካባቢን ይፈጥራል። አራተኛ በአንቲኦክሲዳንትስ የበለጸገ ነው። የፀጉር ስሮችን ከኦክሲዲቲቭ እስትረስናም እናም ያለ ጊዜው እርጅና የሚከላከሉ ፍላቮኖይድስ እንደ ኪዩሪሲቲን ይዟል። የሽበት ፀጉርን ይቀንሳል እናም የተፈጥሮ የፀጉር ቀለምን ረዘም ላለ ጊዜ ለማቆየትም ይረዳል። አምስተኛ የብግነትን መጠንም ይቀንሳል። የሽንኩርት ጭማቂ የራስ ቅልን የሚያረጋጉ እናም ብስጭትን የሚቀንሱ ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ውህዶች አሉት። በተለይም እንደ ኤግዜማ ወይም ደግሞ ሴቦሮይክ ደርማታይተስ ያሉ የራስ ቅል ችግር ላለባቸው ሰዎች በጣም ጠቃሚ ነው። ስድስተኛ፣ የኮላጅን ምርትን ይጨምራል። ሰልፈር የጤናማ ቆዳ እናም ፀጉር እድገትን የሚያበረታታ የኮላጅን ምርትን ይጨምራል። ስለዚህ የሽንኩርት ጭማቂን ወይም ደግሞ ጁስን ብትጠቀሙ ለፀጉራችሁ እነዚህን ጥቅሞችን ታገኛላችሁ። በዋነኛነት የፀጉር መርገፍን ይከላከላል ማለት ነው። ታዲያ የሽንኩርት ጭማቂን በትክክል እንዴት መጠቀም እንዳለባችሁ ደግሞ እነግራችኋለሁኝ። የሽንኩርት ጭማቂን ለፀጉር እድገት ለመጠቀም አንድ ቀይ ሽንኩርት ወይም ደግሞ ሁለት ማዘጋጀት ትችላላችሁ። ቆርጣችሁ በብሌንደር ወይም ደግሞ በመፍጫዎት ጨምሩት። የተፈጨውን ሽንኩርት በጨርቅ አድርጋችሁ ጭማቂውን ከፍሬው ለዩት። ይህን እንግዲህ ገላ በምትታጠቡበት ጊዜ ጭማቂውን ለጥቂት ደቂቃዎች ወደ ራስ ቅላችሁ መቀባት እናም ከአምስት እስከ አስር ደቂቃ በቀስታ ማሸት ትችላላችሁ። ምናልባትም አናታችሁ በጣም ሴንሲቲቭ ከሆነ ሁለት የሾርባ ማንኪያ ውሃን መጨመር ትችላላችሁ። የሽንኩርት ጭማቂውን ከሰላሳ ደቂቃዎች እስከ አንድ ሰዓት ያክል በጸጉራችሁ ላይ አቆዩት። የሽንኩርት ሽታውን ለማስወገድ ጸጉራችሁን ሁለት ጊዜ በሻምፖ ታጠቡት። ይህንን በሳምንት ሁለት ጊዜ ከአራት እስከ ስድስት ሳምንታት አድርጉ ወይም ደግሞ ተግብሩት። ከሶስት ወይም ደግሞ ከአራት ሳምንታት በኋላ የጸጉር እድገትን ማስተዋል አለባችሁ። የሽንኩርት ጭማቂን ለጸጉር ያለው ጥቅም ለመጨመር አምስት ጠብታ ያክል የሮዝመሪ ዘይትም መጨመር ትችላላችሁ። በ2015 በተደረገ ሙከራ ወይም ደግሞ ጥናት የሮዝመሪ ዘይት ለአሎፔሻ ከሚሰጡ ዋና ዋና መድኃኒቶች ውስጥ አንዱ እንደሆነ ተረጋግጧል። የሮዝመሪ ዘይት በርካታ አንቲኢንፍላማቶሪ እናም የአንቲኦክሲዳንትስ ፋይቶ ኒውትረንት አለው። ይህም ወደ የራስ ቅል የደም ፍሰትን ይጨምራል ማለት ነው። በጣም ጥሩ ውጤት ለማግኘት በሳምንት ቢያንስ ከሁለት እስከ ሶስት ጊዜ ብትጠቀሙት ይመከራል። በፀጉር ውፍረት እና በፀጉር መርገፍ ላይ የሚታዩ ለውጦችን ለማየት ቢያንስ ለሁለት ወራት ያክል በቋሚነት መጠቀም ይኖርባቸዋል። የሽንኩርት ሽታን ለማስወገድ ወይም ደግሞ ለመቀነስ ደግሞ ከአሎቬራ ወይም ደግሞ ከእሬት ጋር ቀላቅሉት። የራስ ቅልን ያረጋጋል እናም ሽታውንም ይቀንሰዋል። ሽታውን ለመሸፈን እናም ፀጉርን ለመመገብ ከኮኮናት ፣ ከካስተር ፣ ከወይራ ዘይት እንዲሁም ደግሞ ከሮዝመሪ ዘይት ጋር ቀላቅላችሁ መጠቀም ትችላላችሁ። ብዙም አይደለም፣ መጠነኛ ጠብታ ከሶስት እስከ አራት ወይም ደግሞ እስከ አምስት ጠብታ፣ እነዚህን ዘይቶች ከነዚህ ውስጥ አንዱን በመቀላቀል መጠቀም ትችላላችሁ። የሽንኩርት ጭማቂ ወይም ደግሞ ጁስን መጠቀም የሌለባቸው ሰዎች ደግሞ ለሽንኩርት ወይም ደግሞ ለሰልፈር አለርጂ ያለባቸው ሰዎች፣ እጅግ በጣም ስሜታዊ ወይም ደግሞ ሴንሲቲቭ የሆነ ቆዳ ያላቸው ሰዎች እነዚህ፣ እንግዲህ ከሙሉ አተገባበር በፊት ሁል ጊዜ የሙከራ ምርመራ ማድረግ ያስፈልጋል። ማለትም በሌላ አካላቸው ላይ ብትጠቀሙት፣ ከዛ በኋላ ጤናማ ከሆነ በራስ ቅላችሁ ላይ መጠቀም ትችላላችሁ። እንዲሁም ደግሞ በተከፈቱ ቁስሎች ወይም ደግሞ ኢንፍላሜሽን ወይም በብግነት የራስ ቅል ላይ ከመተግበር መቆጠብ ያስፈልጋል። የራስ ቅላችሁ ሙሉ በሙሉ ጤናማ መሆን መቻል አለበት ማለት ነው። እንዲሁም የፀጉር መርገፍ እያጋጠማችሁ ከሆነ በየቀኑ የቫይታሚን ዲ ሰፕልመንት መውሰድ ወይም በቫይታሚን ዲ የበለጸጉ እንዲሁም ደግሞ ሌሎች ንጥረ ነገሮችን የያዙ ጤናማ ምግቦችንም መመገብ ያስፈልጋል ማለት ነው። የቫይታሚን ዲ ሰፕሊመንት ታዲያ ዶክተራችሁን አማክራችሁ መውሰድ ያለባችሁ ሰፕሊመንት ነው። በአጠቃላይ የሽንኩርት ጭማቂ በሰልፈር በፀረ ባክቴሪያ በአንቲ ኦክሲዳንትስ ባህሪያቱ ምክንያት ለፀጉር መርገፍናም እድገትን ለማነቃቃት ኃይለኛ የሆነ የተፈጥሮ የቤት ውስጥ ህክምና ነው በትክክል ስትጠቀሙበትና ሽታን በሚያስወግዱ ንጥረ ነገሮች ሲዋሃድ ለጤናማ ጠንካራ፣ እናም ወፍራም ፀጉር ውጤታማ መድኃኒት ሊሆን ይችላል ማለት ነው። ስለዚህ የሽንኩርት ጭማቂን ለፀጉር መርገፍ መጠቀም ትችላላችሁ። በጣም ኃይለኛ የሆነ መድኃኒት ነው ለፀጉር መርገፍ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ የሽንኩርት ጭማቂ ለፀጉር